ሆኖ አልነገርኳትም፣ እንጂ ታውቃለች። አልፈለግሽ የፍራታ ዞር ማለት ትችላለች። አይ አብረን የምንሰረው ታግዘናለች። ምንድን ነው ያሰብሽው? ንገሪንና እንወያይበት። በዚህ ሳምንት ውስጥ ምሳሌን ይዟት ወደ ውጭ ይበራል። አውቃለሁ። እና እያወቅህ ነው ዝም የምትለው? እኔ አሁን ላይ ትኩረት ሞገስ ነው። ደጋግሜ ይነግርሃለሁ። ሞገስን ስታጠቃ ብሩክ ዝም አይለህም። አውቃለሁ። አሁን ላይ ተጣልተዋል። በጣም የመረረ ጸብ ከምር ነው እሱ ላንቺ አይጠቅምሽ። ር እንዳይወጣ ማዘዣ አላስወጣበት ብሩክ ከኤርፖርት ተይዞ እንዲመለስ ነው የምፈልገው። ሀሳቡ ጥሩ ነው ግን ከፍርድ ቤት ማዘዣ ትእዛዝ ካልወጣ እንዴት ተደርጎ ይመለሳል? ቪዲዮ ለቆብኛል ብዬ ልክሰስ ቪዲዮን የለቀቀው እኮ ሞገስ ነው። ማሰሪያ ነው ረድ የሚባለው ምሳሌን አሳከማት ማለት ብሩክ ከኛ ጋር ፊት ለፊት ይፋለማል ማለት። ይሄ ደግሞ እኔን ይጎዳኛል። ምክንያቱም ከሞገስ እጅ ዱላን እንዴት ሰርታው ነው አይደል? ቆይ አንተም የምትፈራዋለ ሰላም ጤና ይስጥልኝ። ውድ እና የተከበራችሁ የቻናሌ ቤተሰብ ሁላችሁም ሰላም ብያለሁ። በእያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ እያልኩኝ እነሆ ምሳሌ ድራማ ይዤላችሁ መጥቻለሁኝ ማለት ነው። ምሳሌ እንግዲህ ደስ የሚልና አስተማሪ እንደዚሁም ልብ አንጠልጣይ ድራማ ነው ማለት ነው። ወይዘሪት ማህሌት እንግዲህ ዛሬም አላረፈችም ማለት ነው። አንደኛ ነገር ሞገስን ለማስገደል ደፋ ቀና እያለች ትገኛለች። እንደዚሁም ደግሞ ብሩክ ከብዙ ውጣ ውረዶች በኋላ ልጁን ለማሳከም ያለውን ንብረቱን ሸጦ እንደዚሁም ተበድሮ ልጄን ላሳክም ነው በሚልበት ሰዓት እንግዲህ ድጋሚ እሱ ወደ ውጭ ሀገር ሄዶ ልጁን እንዳያሳክም አሳግደዋለሁ እያለች ትገኛለች። ከኤርፖርት መመለስ አለበት እያለች ትገኛለች ማለት ነው። ማህሌት በጣም እንቅፋት መጣላብዝታለች። ነገር ግን ብዙ ነገሮችን ታደርጋለች። ምንም አንዱም የሚሳካላት ነገር የለም። ከዚህ በፊትም ብዙ ነገሮች አርጋለች አርግታለች ማለት ነው። ነገር ግን ምንም የሚሳካላት ነገር የለም። ምሳሌ አሁንም ሄዳ ስታክማለች፣ አይሳካልሽም የሚል ተስፋ እናደርጋለን ማለት ነው። ደግሞ አይሳካላትም ማለት ነው። ከዚህም በፊት ምንም የተሳካላት ነገር የለም። አንደኛ ነገር ሀብላ ስትጀምር፣ ምሳሌ ማሳገት ነው የጀመረችው። ምሳሌ ማሳገትም አልተሳካላትም። ብድጋሚ ደግሞ ቅድስትንም አሳግታት ነበር ግን እሱም አልተሳካላትም ማለት ነው። እንደዚሁም ብሩክ ልጁን እንደ ሀያ ሳክ ቤቱን ያለበትን አሳግዳበት ነበረ፣ እሱም አልተሳካለትም። መጨረሻ ላይ ሁሉም ነገር የከሸፈን የሆነባት ምናልባት የተሳካላት አለ የሞገስን ንብረት ያሳገደችው ብቻ ነው። እሱም ደግሞ ለጊዜው ነው እንጂ ይነሳለታል፣ እግዱ፣ ንብረቱን ያገኛል ሞገስ ብለን እንጠብቃለን ማለት ነውና፣ እንግዲህ በድጋሚ አሁንም ይሄው አጋቾችን እያወረች ካቶ ዝና ነው የእሷ ግብር አበሯ ስለሆነ ከዝና ጋር እያወራች ስለዚህ እሷ ዋናው ፎከስ ያደረገችው ብሩክ ላይ ነው። እሱ ነገር ግን ፎከስ ያደረገው ሞገስ ላይ ነው ማለት ነው። እና ስለዚህ ልታማክረው ይሄዳለች ማለት ነው። እንግዲህ እሷ አንደኛው ግብረ አበሯም ኤፍራታ ነች ማለት ነው። ኤፍራታ በትንሽ ገንዘብ ነው እየተደለለች ያለችው። ነገር ግን አንድ ቀን ገፍትራለች ትችላለች ማለት ነው። እና እንግዲህ ምንድነው እሱ አሁን በድጋሚ ልታማክረው የሄደችው ዝናን። ምንድን ነው እሱ ብሩክ ወደ ውጭ ሀገር ወጥቶ ልጁን እንዳያሳክም ላሳግደው ብላ ነው ልታማክረው የሄደችው። ካላማከረችው እሱን ሳታማክር አንድ ነገር ካደረገች ብዙ ዋጋ እያስከፈላታል ስለሆነ፣ ስለዚህ እሱን ማማከር አለባት። እና እሱ ልታማክረው ሄዳ እንግዲህ እሱም እንዴት ነው እሱም ማሳገድ፣ ምስቲው ማሳገድ አትችም ግዴታ እኮ ከፍርድ ቤት ወረቀት ማምጣት አለብሽ ብሏታል ማለት ነው። እሷ ግን አይሆንም ቪዲዮ ይለቆብኛል ብዬ ላሳግደው እችላለሁ ብላለች። እሱ እሱ እኔ ፎከስ እማደርገው አሁን እሱ ላይ ሳይሆን የኔ ፎከስ እማደርገው ሞገስ ላይ ነው በማለት ይላታል ማለት ነው። እሷም እንግዲህ አንተ ሞገስ ላይ ብቻ ነው ፎከስ ያደረከው። ነገር ግን ብሩክም ልጁን አሳክሞ ልጁ ድናለ ከተመለሰች አይለቀንም፣ ያጠቃናል፣ ሊገለናል፣ አይለቀንም። ስለዚህ ሞገስን አንድ ነገር አርግተህ አይለቀህም ትለዋለች ማለት ነው። እሱ እህ እውነትሽን ነው ያልሽው በማለት በቃ እያረግሽ ያለሽውን ሂጅበት ጥሩ ነው። ነገር ግን የተሳካ መሆን አለበት፣ ካልተሳካ ብዙ ዋጋ ያስከፍልሻል በማለት እንደ ማስፈራሪያም እንደ ማስጠንቀቂያም ይመስላል የሰጣት ማለት ነው፣ ለማህሌት ዝና ማለት ነው። ዝና እንግዲህ ምን ነው አንተ የሚፈራ ትመስላለህ? ስትለም ዝም ብለሽ አትበጥረቂ እኔ ነኝ ወይ የምፈራው? ዝም ብለሽ አፍሽ እንደመጣልሽ አታውሪ በማለት እሷንም፣ ወንድ ወንድ እየተጫወተው ጉራውን እየነዛ ይገኛል ማለት ነውና ነገር ግን አሁንም እሱ እያደረገ ያለው ምንድን ነው? እሱ ምንም ማድረግ ስለማይችል እየተጠቀመ ያለው መሀሌትና ኢፍራታን ነው ማለት ነው። መሀሌትን አሁንም የፈለግሽውን ገንዘብ በእድሜ ልክሽ ቆጥረሽ የማታቂውን ገንዘብ እስካሁን አይተሽ ዳሰሽ ማታቂውን ገንዘብ ነው የምሰጥሽ፣ አንድና አንድ ነገር ሞገስን አስገድልኝ ወይም አሳግችልኝ ነው እያላት ማለት ነው። እሷውን ገንዘብ ታገኘች ምንም ወደኋላ አትልምና እሺ ብላ ተስማምታ አጋቾችን ከሰው ላይ ተቀብላ እንደዚሁም እንዲያግቱለት ያለውን ነገሮች ሁሉ ለእኛ ግልጥ ማይሆንም አብራርታ ነግራችኋለች ማለት ነው። ግደሉት ልኝ ትበል አግቱልኝ ትበል ለእኛ ግልጥ ባይሆንልም፣ ነገር ግን እንዲከታተሉት አስደርጋለች ሞገስ ማለት ነው። ሞገስ ግን ይህንን ነገር ምንም አያውቅም። ና እንግዲህ እሱ ቁጭ ብሎ እየተጸጸተ ጓደኛ እኔ የከዳውትን ሀል እሱም መልሶ ከዳኝ፣ ከሚስቱ ጋር ባልጌ በት ብዙ ነገር አድርጌው በድየው ግን መጨረሻ ላይ እሱም በድለኝ እሱም ከዳኝ ማለት እየተጸጸተ ይገኛል። ና እንዴት ጓደኛ እንደዚህ ያደርገኛል? በፍጹም ይቅርም አልለውም እያለ በራሱ እያዘነ ይገኛል። ምክንያት ነው እሱም ከርቶት ነበረ። ነገር ግን ጓደኛው አልከዳውም። አሁንም ቢሆን ከጓደኛው ጎን ነው ያለው ብሩክ ማለት ነውና፣ ነገር ግን በቃ እንዴት ሆኜ ነው ከዛ ከደስታ ከሀብት ውስጥ ወድቄ እንደዚህ መንገድ ላይ የቀረውትኝ? ግምነክቶኝ ነው ወደ ራሴ ልመለስ እያለ መጠጡን ላቁም በቃ መጠጥ አቁሜ ሁሉን ነገር አቁሜ ወደ ራሴ መመለስ አለብኝ ወድቅ ያለው ለወደኩትኝ አወዳደቅ ደግሞ የከፋ አወዳደቅ ነው መነሳት አለብኝ እያለ ከራሱ ጋር እየተማከረ ይገኛል በአሁኑ ሰዓት ማንም አማካሪ ካጠገቡ የለምና መነሳት አለብኝ በቃ እንደዚህ ወድቄ ሶስት ውስጥ ወድቄ ሰካራሙኜ መቅረት የለብኝ ሞገስ ተነሳ ሰሁን ተፍጨርጨር ወደ ራስህ ተመለስ፣ ወደ ድሮ ማንነትህ ተመለስ እያለ ራሱን እያበረታታ ይገኛል። ነገር ግን እሱ ሊነሳ ቢያስብም የሚጥለው ሌላ እንቅፋት ደግሞ ከፊቱ እየጠበቀው ነውና መሀሌት የላከችው አጋችም እንግዲህ ተደብቆ እየተከታተለው ነበረና። ና እሱ በቃ ልነሳ፣ መንቀሳቀስ አለብኝ። መቼ ድረስ ነው እንደዚህ ተቀምጬ ድህነትን ይዤ መቀመጠው? መንቀሳቀስ አለብኝ፣ መለወጥ አለብኝ ብሎ ወስኖ ተነስቷል። እንግዲህ ሌላ ደግሞ ሕይወትን የሚቀጥፍ ነገር ከፊቱ እየመጣበት ይገኛል ማለት ነው። ና እንግዲህ መሀሌት አንዱም አይሳካልሽም እንላለን ማለት ነው። ብሮክንም ለማስ እንዳይሄድ ወደ ውጭ ልጁን እንዳያሳክም እያደረገች ነው። ነገር ግን አይሳካላትም። እናንተ ምትላላችሁ እኔ ሁል ጊዜ መጨረሻ ላይ የራሴን ግምት ነው ማስቀምጠው ና ማስቀምጠው ና አንዱም ነገር አይሳካላትም። ከዚህም በፊትም ተሳክቶላት አያውቅም። አሁንም አይሳካላትም ማህሌት ማለት ነው። ብሩክ ልጁን ያሳክማል፣ በደስታ ከልጁ ጋር መኖር ይጀምራል እንላለን እንግዲህ አይሳካልሽ ማህሌት። ግን እሷ ሳይሳካላት ሲቀር ደግሞ እሷ የራሷ ዋጋ ትከፍላለች። ዋጋ የሚያስከፍላት ደግሞ ዝና ነው ማለት ነው ነግሯታል። ከዚህም በፊትም እንዶ ስለሆነ ማለት ነውና እንግዲህ አሁንም ድጋሚ ገንዘብ ከፍላ ብዙ ገንዘብ ታገኛላችሁ ስራችሁን በስነ ስርአቱ ስሩ፣ ዝናን አግቱልኝ በማለት ልካለች ማለት ነው። ተከታታዩም እንግዲህ ገንዘብ ለማግኘት ደፋ ቀና እያለ እየተከታተለ ይገኛል። ሞገስ ማለት ነው። ሞገስ ግን አረማመዱም ተፍተፍ ያለ ነው። መብራት ያለበት ቦታ ነው የሚሄደው፣ ሰው ያለበት አካባቢ ነው የሚሄደው እና ለማገት አልተመቻቸውም። ነገር ግን አይተነዋል፣ ቆሟል፣ በመሀል እየሄደ ነው እያሉ እየተከታተሉት ለሷ እየደወሉ ይገኛል ሉ ማለት ነው። እሷም ስልክ ሲደውሉ ቶሎ ብላ በደስታ ተነሳና ስልካቸውን ምን ላይ ደረሳችሁ? ስትላቸውም እንግዲህ አይተነዋል ግን ቆመዋል ቆይ በማለት ይላታል ማለት ነው። እሷም ስራችሁን በአግባቡ እንደምትሰሩ ተስፋ አድርጋለሁ በማለት ትላቸዋለች። እሱ ችግር የለውም ያለውን ነገር እንነግርሻለን፣ የደረስንበትን እንነግርሻለን በማለት ይላታል ማለት ነው። ነገር ግን አይሳካላቸውም ወይ መጨረሻ ላይ ሰው ይመጣባቸዋል ወይ ሞገስ ራሱ ይነቃባቸዋል ማለት ነው። ምክንያቱም አረማመዱ ቀልጠፍ ያለ ነው። ወደኋላው ኋላው እየተገላመጠ ምን እንደሚከተለው ከኋላ ምን እንዳለ እያየ ነው የሚሄደው ና ራሱን ቢከናነብም ግን ወደ ኋላው እየተገላመጠ ነው የሚሄደው ማለት ነው። ስለዚህ ምንም አይሳካላቸው ማሌት ድጋሜ ቀለጥሽ ማለት ነው ና ማሌት ከዚህም በፊት ምንም ተሳክቶላት አያውቅም፣ ና አሁንም አይሳካላትም። ሞገስ ልጁን ያሳክማል እንላለን ማለት ነው። እንደዚሁም ዳጣም እንግዲህ ደስ ብሏት ትገኛለች እሷም ብዙ አስተዋጽኦ እያደረገች ነው የምትገኘው። እና ምሳሌ እንድትታከም ቅድስትም እንደዛው እራሷን አሳልፋ እስከ መስጠት ድረስ የደረሰችበት ነው ማለት ነው። እና ሁሉም ሰው ተመልካቾችም ሆነ ሰሪዎቹ ዋናዎቹ ምሳሌ እንድትታከም ነው ሁላችንም ፎከስ የምናደርገውና ምሳሌ በቅርቡ ትታከማለች የሚል ተስፋ አለን። እንግዲህ ብሩክ ይታገዳል ወይስ ወደ ውጭ ሄዶ እንዳይሳክም አይታገድም የሚለውን አብረን የምናይ ሆኗል። እንደዚሁም ደግሞ ማህሌት እንግዲህ የላከቻቸው ሰዎች ሞገስን እየተከታተሉት ይገኛሉ። ሞገስን ያግዱታል ወይስ አያግዱትም የሚለውን ነገር ያለው ነገር ያግዙታል ወይስ አያግዙትም የሚለውን ነገር አብረን የምናይ ይሆናል ማለት ነው። ዛሬ እጀላችሁ የመጣሁት ቪዲዮ አጠርመጠን ያለ ይሄን ይመስላል። ያው እኔ ምንም አይሳካላትም፣ ብሩክም ልጁን ያሳክማል፣ ሞገስም አይታገትም፣ ምንም አይሆንም፣ እንቅፋትም አይነካውም ብዬ የራሴን መልካም ሀሳቤን አስቀምጫለው ወይም መልካም ምኞቴን አስቀምጫለው ማለት ነው። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቶልኝ ባይ ባይ። ሁላችሁንም አመሰግናለሁ።